ሰላም የእግዚአብሔር ቤተሰቦች፣ እንዴት አላችሁ? ዛሬ አንድ ወሳኝ ቪዲዮ ይዘንላችሁ መጥተናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ አገልግሎታችንን ደግፉልን። እንዲሁ ይህ ጠቃሚ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ ይዘንላችሁ የመጣ ነው ቪዲዮ ቀደም ብለን የህማማት ሳምንት የየዕለቱ ስያሜዎች እየተመለከትን እንደመጣን አሁንም ከትንሣኤ በኋላ ያሉት ዕለታትን ስያሜዎችና ምስጢራዊ ትርጓሜያቸውን እንመለከታለን። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን። እንግዲህ ከትንሣኤ በኋላ ያሉት ዕለታት የተለያየ ስያሜ ያላቸው ሲሆን በዚህ መሰረት ሰኞ ማዕዶት፣ ማክሰኞ ቶማስ፣ ረቡዕ አላዛር፣ ሐሙስ አዳም፣ አርብ ቤተ ክርስቲያን፣ ቅዳሜ ቅዱሳት አንስት፣ እሁድ ዳግማይ ትንሣኤ ወይም አግብኦተ ግብር ይባላል። እነዚህ እለታት የተለያዩ ምስጢራዊ ትርጉም ያላቸው ስለሆነ በየራሳቸው በዝርዝር እንመለከታቸዋለን። ሰኞ ማዕዶት። ማዕዶት ማለት መሻገር ማለት ሲሆን ይህ እለት በዚህ ስያሜ የተሰየመበት ምክንያትም አምስት ሺህ አምስት መቶ ዘመን በዳቢሎስ እጅ ተይዘው የነበሩ ነፍሳት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ባደረገው ድህነት ምክንያት ከሐሳር ወደ ክብር ከሞት ወደ ሕይወት ከጨለማ ወደ ብርሃን ከሲኦል ወደ ገነት የተሸጋገሩበትን ሁኔታ ለመግለጽ ነው። ይህም ቀድሞ እስራኤል ለ430 ዘመን ከቆዩበት የባርነት አገዛዝ እግዚአብሔር አምላካችን ነፃ ሊያወጣቸው ሲወድ ፈሮን ግን እግዚአብሔርን አላውቅም፣ እስራኤልንም አልለቅም በማለቱ እግዚአብሔር ፈሮንን በዘጠኝ መቅሰፍት በአስረኛ ሞተ በኩር ሲቀጣው ይህም ሞተ በኩር እስራኤላውያንን እንዳይጨምር እግዚአብሔር ለእስራኤል መመሪያ ሰጥቷቸዋል። ይህም በኦሪት ዘጸአት ምዕራፍ 12 ቁጥር አንድ ጀምሮ እንደዚህ ይነበባል። እግዚአብሔርም በግብፅ ሀገር ሙሴንና አሮን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱም መጀመሪያ ወር ይሁናችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸው። በዚህ ወር በአስረኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤትም አንድ ጠቦት ይውሰድ የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባይት ይሁን፣ ከበጎች ወይም ከፍየሎች ውሰድ። በዚህም ወር እስከ አስራ አራተኛው ቀን ድረስ ጠብቁት። የእስራኤልን ማኅበር ጉባኤ ሁሉ ሲመሽ ረዱት። ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጎበኑን ይቅቡት። በእሳት የተጠበሰውን ስጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ፣ ከመራራ ቅጠል ጋር ይበሉታል። ጥሬውን በውሃውም የበሰለውን አትብሉ፣ ነገር ግን ከራሱ ከጭኑ ከሆድቀው ጋር በእሳት የተጠበሰውን ብሉት። ከእርሱም እስከ ጧት አንዳች አታስቀሩ፣ እስከ ጧትም የቀረውን በእሳት አቃጥሉት። ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብፅ አገር አልፋለሁ። በግብፅማ አገር ከሰው እስከ እንስሳ ድረስ በእኩሮን ሁሉ እገድላለሁ። በግብፅማ ማለክት ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙን ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየሁ ጊዜ ከእናንተ አልፋለሁ። እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁ ይላል። የዚህ ቃል ምስጢራዊ ትርጉምንም አበው እንዲህ አመስጥረውልናል በግ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ያ በግ ቀንዶ ያልከረከረ ጥፍሮ ያልዘረዘረ ጸጉሮ ያራረረ መሆኑም ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም ምክንያት ኃጢአት የለበትምና የዚያ ምሳሌ ነው። ጌታችን ኢየሱስ ክርስቶስ በምድር ላይ እኛን የሰው ልጆችን መስሎ ቢኖርም ከኃጢአት በቀር ነው እኛን የመሰለው። የሚያዝያ ጨረቃ ሰርቅ ባደረገች በአስር ዋጅታችሁ እስከ 14 አስራችሁ በ14 ቀን ሰውት ማለቱ የጌታ ሞክረ ሞቱ በአስር ተጀምሮ በአስራ አራተኛው ቀን ተፈጽሟል። ማለትም ሰኞ መክረዋል፣ ፈርሶባቸዋል። ማክሰኞ መክረዋል፣ ፈርሶባቸዋል። ረቡ መክረዋል፣ ምክራቸውን ጨርሰዋል። ሐሙስ ሊይዙት ፈልገዋል፣ ነገር ግን ሳይዙት ውለው ማታ በመሸት ይዘውት ከዚያ በኋላ አርብ ስለተሰቀለ ማለት ነው። በሁለት እጅ ብርሃን፣ በአንድ እጅ ጨለማ ሰው ማለቱ ከነግ እስከ ቀትር ብርሃን ሆኗል፣ ከቀትር እስከ ሰዓት ጨለማ ሆኗል። የዚያ ምሳሌ ነው። ስትሰዉት ሰባት፣ አስር፣ አስራ ሁለቱ ናችሁ ሰውት ተብለዋል። ሰባት በዕብራውያን ፍጹም ቁጥር ነው። ለምሳሌ በእኛ በሀገራችን አስር ቁጥር ፍጹም እንደሆነ ማለት ነው። እና ፍጹማን ሆናችሁ ስጋውን ደሙን ተቀበሉ ሲል ነው። ምክንያቱም ስጋው ደሙን መቀበል የሚገባ ፍጹም ሆኖ ከኃጢአት ነስቶ ንስሐ ተቀብሎ ስለሆነ ማለት ነው። አስራ ሁለት ማለቱ ለጊዜ የሚቀበሉት አስራ ሁለቱ ነገድ እስራኤል ናቸው። ፍጻሜው ግን አስራ ሁለቱ ሐዋርያት ናቸውና ደሙን መቃን መድረኩን እርጩት ማለቱ ለጊዜው ያን እያየ ቸነፈር ይከረከርላቸዋል። ዛሬም ስጋውን ደሞ ከሚቀበሉ ምዕመናን አጋንንት ላለመቅረባቸው ምሳሌ ነው። አባቶቻችን፣ እናቶቻችን፣ ሁላችሁም ወንድሞቻችን እይታን ስጋና ደም የምንቀበል ከሆነ አጋንንት ራሱ እኛን ይፈሩናል፣ አይቀርቡንም። ለዚያ ነው እስራኤል ከምድረ ግብፅ ሲወጡ ያረጉትን ያረዱትን ደም መድረኩን መቃኑን ሲቀቡት ሞት እየራቀ ይሄድ እንደነበረ ዛሬም ስጋው ደግሞ ከተቀበሉ ምዕመናን አጋንንት እየራቁ ይሄዳሉ ማለት ነው። ከዚያ የታዘዙት ዝግኑን ቅቅሉን አትብሉ ተብለዋል። ይሄ ምሳሌው ምንድን ነው? ጌታን ሙስና መቃብር አገኘው አትበሉ ማለት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ በመቃብር በአካለ ስጋ ቢቀበርም በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ያወጣል በስጋው ምውት ቢሆን በመለኮቱ ሕያው ስለሆነ ዝግኑን ቅቅሉን አትብሎ የተነገራቸው ጌታን ሙስና መቃብር አገኘው ማለት ፈርሶ በስብሶ መቅረት አገኘውን እንደኛ እንደ ሰው ልጆች አትብሉ ማለት ነው። ቀጥሎ ብርንዶውን አትብሉ ተብለዋል። ብርንዶ ማለት ጥሬ ስጋ ማለት ነው፣ በእኛ አገላለጽ። ያ የተባለበት ምክንያት ደም ካለ ነፍስ አትለይም ይላል። እስመ ነፍስ ተሐድር በደም ይላል ኦሪት ዘፍጥረት ላይ እና ነፍስ በደም ታድራለች እና ጥሬውን ስጋ አትብሉ ተብሏል። ወደ እኛ ስናመጠው ዛሬ በሐዲስ ኪዳን የምንቀበለው ስጋው ደግሞ ነፍስ የተለየው መለኮት የተዋሃደውን ስጋ እናደም ደም እንቀበላለን እንጂ ነፍስ ያልተለየውን ስጋውን እንበላለን አንልም። ስለዚህ እኛ የምንቀበለው ስጋ እና ደም ነፍስ የተለየው መለኮት ግን የተዋሃደው አማነው የሚያድን የኢየሱስ ክርስቶስ ስጋ እንደሆነ እናውቃለን ማለት ነው። ጥብሱን ብሉ ተብለዋል። ጥብሱን ብሉ ማለት ደግሞ ምን ማለት ነው? ቅድም እንዳልነው ጥሬ የተባለ ነፍስ ያልተለየውን ጥብስ የተባለ ደግሞ መለኮት ያልተለየው ነፍስ የተለየውን ስጋውን ደግሞ ብሉ ማለት ነው። ያንን ምግብም አታሳድሩ ተብለዋል። አታሳድሩ እለቱን በልታችሁ የተረፈ ነገር ካለ በራሱ በበነጋው አቃጥሉት ተብለዋል። አታሳድሩት ማለት በእለት አርብ ካሳ ሳይፈጽም አላደረም። 5500 ዘመን ሲፈጽም ክርስቶስ ሰው ሆኖ በ33 ዓመተ ምህረት ካሳ ሳይፈጽም አላደረም። እለቱን በእለት አርብ አዳም ከሲኦል ስለወጣ ማለት ነው። ያንን ስጋ ደግሞ ከአንዱ ወደ አንዱ አትውሰዱ ተብሏል። ያንን እስራኤል መሥዋዕት ሲሰው ከአንዱ ቤት አንዱ ቤት ወስዶ መመገብ አይችሉም። ይህ ምሳሌው ምንድነው? ስንል ለጊዜው መካነ መስቀሉ ለመካነ መቃብሩ ቅርብ ነበር ብለዋል። ማለት ጎልጎታና ቀራንዮ ቅርብ ቦታዎች ናቸው። ቀራንዮ ተራራማ ቦታ ላይ ሲሆን፣ ጎልጎታ ዝቅ ብሎ የሚገኝ ቦታ እና ቅርብ መሆኑን ለመመልከት ነው። ፍጻሜው ግን ዛሬም መሥዋዕት ከአንዱ ቤተክርስቲያን ሰርቶ ወደ አንዱ ወስዶ ሌላ ቤተክርስቲያን ላይ መሰጓት አይገባም ከዚያው ከራሱ ቤተ ክርስቲያን ይዘጋጃል እንጂ መሥዋዕት ከአንዱ አዘጋጅቶ ወደ አንዱ ወስዶ መሰዋት አይገባምና፣ ያንን ሲያስተምረን ቀጥሎ ምን አለ? የበላችሁትን በልታችሁ የተረፋችሁን ከእሳት ጨምሩት ተብሏል። ምን ማለት ነው? ዛሬ ላይ የተቻላችሁን ያህል ምስጢር መርምራችሁ የቀረውን መንፈስ ቅዱስ ያውቃል በሉ ሲል ነው። አትጋፉ ይላል። እኛ የቻልነውን ያህል እንመረምራለን በተሰጠን አይምሮ በአይምሮ ጠባይ እንመራመራለን ከዚያ ቅዱሳን ሲበቁ በአይምሮ መንፈሳዊ የሚመራምራሉ ከዚያ በላይ ያለውን ግን ለእግዚአብሔር መስጠት ነው ባሕርያቆስ እንደተናገረው ወደ መቀመቃት ወደ ሰማይ ሰማያት ለወጣ እፈልጋለሁ ነገር ግን በመጨረሻ ወደ አለማወቂ እመለሳለሁ ስላለ ማለት ስለዚህ የተረፈውን መንፈስ ቅዱስ ያውቃል ብለን ለመንፈስ ቅዱስም ቦታ መስጠት ያስፈልገናል ሚመናል ምክንያቱም እሳት የመንፈስ ቅዱስ ምሳሌ ስለሆነ እርጥብ ከደረቅ እንደሚያቃጥል መንፈስ ቅዱስም ሁሉን የማዳን ሁሉን የማጥፋት ሥልጣን ስላለው ማለት ነው። ሀምለ ብሂ ረብረቡበት ተብሏል። ከዚህ ደግሞ ለጊዜው በዚያ ወራት የሚበሉት ቂጣ ነበርና እንደ አራቂ እንዲፈትንላቸው ነገር ግን ዛሬ ላይ ስጋ ወደሙን መቀበል የሚገባ የበሉት የጠጡት ከወድ ሲጠፋ ለአፍ ምረት ሲሰማ ነው ስጋ ወደሙን መቀበል ያለብን 18 ሰዓት ጾመን አፋችን ምረራ ሐሞት ሲሰማን፣ እየታችንን ምረራ ሐሞት እያስታወስን በፍጹም መሻቱን እንድንቀበለው ዛሬም አስራ ስምንት ሰዓት እንድንጾም አባቶቻችን ስርዓት ወስነውልናል። ይህንንም ማክበር አለብን። የበላነው የጠጣነው ከወዳችን ሳይጠፋ አፋችን የሆነ የበላነውን ምግብ እየሸተተ ስጋው ደግሞ መቀበል ድፍረትም ነው ኃጢአትም ነው። ቅዱስ ጳውሎስ ስለዚህ ነው መንሱ ትኬ ብነሲያ ስጋው በድፍረት ወተመጡ ወተ ደግሞ ዘይንበላ በላፍረት እንዘቦ ላይ ለሆነ ውራ ኃጢአት ያለ ስለዚህ በላዳይኖ መቅሰፍቱ ነው እንደሚለው ለራሱ መቅሰፍትን በላ ስለሚል እንደዚህ የታዘዘውን አስራ ስምንት ሰዓት ጹመን የበላነው ጠጣነው ከወዳችን ከጠፋ በኋላ ለአፋችን ምረርት ሲሰማው መቀበል አለብን። ቀጥሎ ጫማችሁን አዝባችሁ ተቀብሏል። እስራኤልን ጫማችሁን አዝባችሁ በጉንብሉት ተብለዋል። ይህ ምንድነው? ምሳሌው ምግባረ ወንጌልን ሰርታችሁ ማለት ነው። ጫማ የተባለች ወንጌል ናት። ጫማ ከእሾህ ከኩርንችት እንደምታድን ወንጌልም ከፍቶታት እኩያት ከአጣው ርጉሳት ከሲኦል ከገሃነም ከዲያብሎስ ቁራኝነት ስለምታድን ምግባረ ወንጌልን ሰርታችሁ ምግባረ ወንጌል ደግሞ የሕግጋት ጋት ሁሉ ፍጻሜ ስለሆነች ኦሪትን ፍጽምት ሕግ ያደረገች በኦሪት ላይ እየተሰራች ምግባረ ወንጌልን ይዛችሁ ነው። ቀጥሎ ዝናራችሁን ታጥቃችኋል። ውገባችሁን በዝናር ታጥቃችሁ ማለት ንጽህናን ይዛችሁ ተቀበሉ ማለት። ንጽህና ሳይኖረን ስጋ ወደሙን መቀበል አይገባን። በንጽህና ሆነን የተጣላነውን ታርቀን የበደልነውን ክሰን የቀማነውን መልሰን ቂም በቀላችን እንትተን ስጋ ወደሙን መቀበል ያስፈልገን። ዝናር ታጥቃችሁ ማለት ይሄ ነው። ቀጥሎ ኩፌታችሁን ደፍታችሁ ይላል። እስራኤል በጉን ስትበሉ ኩፌታችሁን ደፍታችሁ ብሉ ተብለው ታዘዋል። ይሄ በእኛ ዘመን እንዴት ነው የሚተረጎመው ሲባል አክሊለ ሶክን እያሰባችሁ ማለት ነው። አክሊለ ሶክ ማለት ክርስቶስ የተቀበለው ለእኛ ብሎ አይሁድ በዕለተ ዓርብ ከራሱ ላይ እየደፉበት፣ ያንን እያሰባችሁ ስጋው ደሙን ተቀበሉ። ቀጥሎ በሎታችሁን ይዛችሁ ይላል። በሎታ ማለት ሽመል እንደማለት ነው፣ ወይም ዱላ። ይህ ማለት ደግሞ ነገረ መስቀሉን እያሰባችሁ የክርስቶስን ነገረ መስቀል እያሰብን ለእኛ ብሎ እንደተሰቀለ እንደተቸነከረ፣ ተዘክሮ ተመስቀለን ከሊናችን አድርገን እንድንቀበል ታዘዘናል። ከዚያ እየቸኮላችሁ ብሉት ተብለዋል። እስራኤል ፋሲካውን በግ እንዲመባላቸው ለጊዜው መንገደኞች ናቸው፣ ገና ብዙ መንገድ ይጠብቃቸዋል እና ፈጥነው እንዲወጡ ነው። ፍጻሜው ግን ሞት አለብን እያላችሁ ኑሩ ሲል ነው ለሊቃውንት ተተርጉመውልናል። ሞት አለብን ሁላችንም፣ መቼ እንደምንሄድም አናውቀውም። ስለዚህ ሁላችን ሞታችንን እያሰብን መኖር አለብን። ለዚህ ነው አረጋዊ መንፈሳዊ አብዱቱ ዘይሄል ዘይን በለ መቃብሩ ያል ያለ መቃብሩ ሌላ ነገር የሚያስብ ሰው ሰነፍ ነው። መቃብራችንን ማሰብ አለብን። ነገ ይህ ውበት እንደሚቀር ነገ ይህ ሀብት እንደሚቀር ነገ ይህ ባለጸግነት፣ ነገ ሁሉ ነገራችን አካላችን እንደሚረግፍ እንደሚፈርስ እንደሚበሰብስ እስከ ምጻ ድረስ እያሰብን መኖር አለብን እና እየቸኮላችሁ ብሉት ማለት ሞት እንዳለብን። አሁን አንዳንዴ ሞትን የሚረሳ ሰው አለ ሞት የሌለበት የሚመስለው እንዲሁ በምድር ላይ ለዘላለም የሚኖር የሚመስለው የሚያካብት ነገር ግን ሁላችንም ሞት አለብን። የቸኮላችሁ ብሉት የተባሉ ለዚያ ቀጥለው አጥንቱን አትስበሩት ተብለዋል። ሲበሉ ለጊዜው ግብፃውያን ሲጎዱ እስራኤል አለመጎዳታቸው መናገር ነበር። ፍጻሜው ግን ሀጣን ሲጎዱ ጻድቃን ላለመጎዳታቸው ምሳሌ ነው። አትስበሩት የተባለ ማለት ነው። ሁለተኛ የሁለቱ ወንበዴዎች ጭንጭናቸውን እየሰበሩ ሲያወርዷቸው የእርሱን አልሰበሩትም እና ለዚያ ምሳሌ እንዲሆን ጌታችንን እንደ ሁለቱ ወንበዴዎች እናደርጋለን ብለው ሲሄዱ ተጨርሶ ስላገኙት ጭኑን አልሰበሩት። ዮሴፍና ኒቆድሞስ አውርደው ቀብረውታል ማለት ነው። ለዚያ ነው አትስበሩት። ሶስተኛ እንዳሪዎስ ፍጡር በመለኮቱ አትበሉ ሲል ነው። ክርስቶስ ፍጡር በመለኮቱ አይባልም፣ ፍጡር በትስቤቱ ይባላል እንጂ እና ከአሪዎስ ግብር እንዳትገቡ ሲል ነው። እና የፋሲካው በግ ይህን ሁሉ ሚስጢር የያዘ ነው። ቅዱስ ያሬድም ይህንን ሲናገር ነው። ፋሲካ ብሂል ማእዶት ብሂል፣ ፋሲካ ማለት መሻገር ማለት ነው ይልና በዘቦቱ አዶነ ሞት ውስጠ ህይወት ይላል ይኸውም ከሞት ወደ ህይወት የተሸጋገርንበት ነው። እስራኤልያንን ሰፊውን ያን የፋሲካውን በግ በልተው ሰፊውን የኤርትራን ባህር እንደተሻገሩት እኛም ሰፊ የሆነ ባህረ ገሃነምን በመስቀል ትርክዛ እየቀዘፍን መሻገራችንን ለማመልከት ነው። እስራኤል የነፍሳት ምሳሌዎች ናቸው። ሙሴ የጌታ ምሳሌ ነው። በትሮ የመስቀል ምሳሌ ነው። ገሃነም ባህረ ኤርትራ ነው። ያም በበትሮ ተሻግረን መሄዳችን በክርስቶስ መስቀል ገሃነምን ሲኦልን ድል አድርገን መንግስተ ሰማያት ለመግባታችን ምሳሌ ነው። ቅዱስ ያሬድም ይህንን ነው ያነሳልን ማለት ነው። እና ቅዱስ ጳውሎስ እንደተናገረ እናስተፋጥነን ከመነባ ውስጥ ተረፍቶ ብሏል። እኛም ከሐሳር ወደ ክብር፣ ከሞት ወደ ህይወት፣ ከጨለማ ወደ ብርሃን፣ ከሲወል ወደ ግነት ለመሸጋገር ለበጎ ስራ መፍጠን ያስፈልገናል። ከትንሣኤ በኋላ ያለው የመጀመሪያው ሰኞ ማዒዶት የተባለበት ምክንያት ይሄ ነው ማለት ነው። ማክሰኞ ማክሰኞ ቶማስ ይባላል። ይህ ዕለት ከሶዱቃውያን ወገን የሆነው ቶማስ የጌታን ጎን ዳሶ ያመነበት ሁኔታ የሚዘከርበት ዕለት ነው። ይኸውም በዮሐንስ ወንጌል ላይ እንዲህ ተጽፎ እናገኘዋለን። ምዕራፍ ሃያ ቁጥር ሃያ አራት ላይ ነገር ግን ከአሥራ ሁለቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌላዎቹም ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። ከስምንት ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ ቶማስም ከእነርሱ ጋር ነበር። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን፣ ጣትን ወደዚህ አምጣና እጆቼን እኔ እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ግን ብፁዓን ናቸው አለው ይላል ና ይህንን ከትንሣኤ በኋላ ያለውን ማክሰኞ በቅዱስ ቶማስ ስም ሰይመውላል ማለት ነው ረቡዕ አላዛር ይህ እለት ከሞተ ከአራት ቀን በኋላ የተነሳ አላዛር የሚታወስበት እለት ነው አላዛር ማለት በቢታንያ የሚኖር የማርያምና የማረታ ወንድም ነው በቅዱስ ዮሐንስ ወንጌልም ምዕራፍ 11 ቁጥር 1 ጀምሮ እንዲህ ተብሎ ተጽፎለታል ከማርያምና ከእህቷ ከማርታ መንደር ከቤታና የሆነ አላዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉር ያበሰችው ነበረች፣ ወንድሟም አላዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል፣ ብለው ወደ እርሱ ላኩ ይላል። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ኢየሱስም ማረታንና እህቷን አላዛረንም ይወድ ነበር። እንደታመመን በሰማ ጊዜ ያን ጊዜ በነበረበት ስፍራ ሁለት ቀን ዋለ። ከዚህ በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሄድ አላቸው። ደቀ መዛሙርቱ መምህር ሆይ፣ አይሁድ ከጥቂት ጊዜ በፊት ሊወግሩህ ይፈልጉ ነበር፣ ደግሞም ወደዚያ ትሄዳለህን? አሉት። ኢየሱስም መልሶ ቀኑ አስራ ሁለት ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም በሌሊት የሚመላለስ ቢኖር ግን ብርሃን በእርሶ ስለሌለ ይሰናከላል፣ አላቸው። ይህን ተናገረ። ከዚህ በኋላ ወዳጃችን አላዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው ሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይነሳል አሉት። ኢየሱስ ስለ ሞቱ ተናግሮ ነበር፣ እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። ያን ጊዜ ጌታ ኢየሱስ በግልጥ አላዛር ሞተ፣ እንድታምኑም በዚያ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሄድ አላቸው። ስለዚህ ዲዲሞስ የሚሉት ቶማስ ለባለንጀራዎቹ ለደቀ መዛሙርት ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሄዳለን። ኢየሱስም በመጣ ጊዜ በመቃብር እስከ አሁን አራት ቀን ሆኖ አገኘው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ አላዛር አላዛር ናጻፋን መቃብር አላዛር ወይ ከመቃብር ናወጣ ብሎ ጌታችን ኢየሱስ ክርስቶስ ፈትቦታል ማለት ነው። እና ይህ ለተረቡዕ አላዛር በተባለው በዚህ ሰው ስም ተሰይሞ እናገኘዋለን ማለት ነው። ቅዱስ ያሬድም ይህን እንዲህ ብሎ ይነግረናል። ጸውኦ እግዚኦ ለአዳም ለአላዛር ጸውኦ መቃብር አንሰዎ ጻይረ ዘሞት ፈታ ሙታን ተንሳ አላዛርን ከመቃብር ጠርቶ አስነሳው፣ የሞትም ፀይሩን ፀይረኝነቱን ፈታ ከሙታንም ተለይቶ ተነሳ ይላል። ዕለተ ሐሙስ ከትንሣኤ በኋላ ቀጥለን የምናገኘው ይህ ሐሙስ በተለምዶ የአዳም ሐሙስ በመባል ይታወቃል። ይህ ዕለትም አዳም ከፍዳ መዳኑን የምናስታውስበት እለት ነው። ቅዱስ ያሬድ በድጓው ጸውኦ እግዚኦ ለአዳም ጌታው አዳምን ጠራው። ወይ ቤሎ ናጻ ምስለ ነፍሰ ጻድቃን ጠርቶም ከአጣነ ከጻድቃን ነፍሳት ጋራ ናውጣ አለው። በአብይ ኃይሎ ስልጣን በታላቅ ኃይልና ስልጣን ጌታው አዳምን ጠርቶ ከጻድቃን ጋርና አለው ብሎ ተገልጾልናል ማለት ነው። አርብ፣ ይህ ዕለት በቤተ ክርስቲያን ቤተ ክርስቲያን በመባል ይጠራል። ቤተ ክርስቲያን ሶስት አይነት ትርጓም ያለው ሲሆን አንደኛ ቤተ ክርስቲያን ህንጻ ቤተ ክርስቲያን ማለት ነው። አምልኮተ እግዚአብሔር የምንፈጽምበት ህንፃ ቤተ ክርስቲያን ይህም የክርስቲያኖች መሰብሰቢያ መገኛ ክርስቲያኖች በአንድነት ተሰብስበው የሚጸልዩበት፣ እስከ ወንደሙን የሚቀበሉበት፣ የሚሰግዱበት፣ ከእግዚአብሔር ጋር የሚገናኙበት የጸሎት ቤት ማለት ነው። ሁለተኛው ቤተ ክርስቲያን ሜመን ቤተ ክርስቲያን ይባላል። የሜመናን ስብስብ ስለሆነች የራሷ ህግ አላት። ወነአምን በአሐቲ ቅድስት ቤተ ክርስቲያን ተብሎ የተገለጸው ማለት ነው። ቤተ ክርስቲያን ማለት የክርስቲያን ወገን፣ ክርስቲያን የሆነ ሁሉ የሚመናን አንድነት ጉባኤ የሚጠራበት ስም ነው። ሶስተኛ ቤተ ክርስቲያን ሰውነት ነው። የክርስቲያን ሰውነት ቤተ ክርስቲያን ይባላል። የሚወነክለው ምእመናንን ነው። ክርስቲያኖች የክርስቶስ ማደሪያዎች ናቸውና ቤተ ክርስቲያን ማለት የክርስቶስ ማደሪያ የሆኑ ክርስቲያኖች የክርስቲያኖችን ሰውነት የሚያመለክት ነው። የእያንዳንዱ የክርስቲያኖችን ሰውነት የሚያመላክት እንደሆነም ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ብሎ ተናግሯል። አንደኛው ቆሮንቶስ ምዕራፍ 3 ቁጥር 10 ቀዳሜ ከትንሣኤ በኋላ ቀጥለን የምናገኘው ቅዳሜ ቅዱሳት አንስት ተብሎ ተሰይሟል። በዚህ ዕለት ወደ ጌታ መቃብር ማልደው የገሰገሱ ሴቶች ስያሜውን አግኝቷል። በቅዱስ መጽሐፍ እንደምናነበው ሴቶች ሰፊ ቦታ ይዘው እናገኛቸዋለን። ለዚህም ነው በሮም ወታደሮች በጥብቅ ወደሚጠበቀው የጌታ መቃብር ገና ጨለማው ሳይለቅ በድፍረት ማልደው የገሰገሱ ቅዱስ ያሬድም በድጓው እንዲህ ብሏቸዋል አንስት አንካራ ትንሣኤ የሆነ ገራ ሴቶች አንደ አደነቁ ትንሣኤሁ ነገራ፣ ትንሳኤውንም አወጁ ለአርዳይሁ፣ ይሁን ለደቀ መዛሙርቱ የጌታን ትንሣኤ እያደነቁ ተናገሩ ብሎ ቅዱስ ያሬድ በድጓው ገልጾላቸዋል። እሁድ ወይም ዳግማዊ ትንሣኤ፣ ይህንን በቀጣዩ ቪዲዮ ይዘንላችሁ እስከምንመለስ ድረስ ሰላም። እግዚአብሔር ከሁላችን ጋር ይሁን። ይቆየን።